ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን አለን አለን። የዛሬው ምግባችን እንግዲህ የምንሰራው ለየት ያለ ምግብ ለየት ያለ መሽሮም አለ። በዚህ መልኩ ከትፈናል፣ በዚህ መልኩ ደግሞ ቀቅለናል ማለት ነው መኮረኒያችን እና በዚህ የበሰለ ትከኑታላችሁ ማለት ነው። ሽንኩርት መጀመሪያ ረግ ያለው በነገራችን ላይ ያው ለመቅረጽ አላሰብ ነበረ። ዶሯችን እስኪ በስል ድረስ እንደዚህ እንጠብቀዋለን ማለት ነው እና እንግዲህ ነገራችን ላይ እንግዲህ የማስጎበኛቸው አሁን ላይ ኩሽናችን ነች ማለት ነው። ኩሽናችን በጣም ለየት ባለ መልኩ በአበባ የተዋበች ነች እና ይገርማችኋል፣ ውጫችን እራሱ እያየን ነው እንደዚህ ምግብ የምናበስለው በጣም ደስ የሚል ቦታ ነው። አካባቢዎች አሜዚ ምግብ ቁጫችን ይሄ ነው ማለት ይቻላል። በጣም ደስ ሲል ቦታው በጣም ነው። እና ቤተሰብ እዚህ ላይ ደርሳል ማለት ነው። ታ ምግባችን እዚህ ላይ ደርሳል። ስለዚህ ክሬም እናደርጋለን ይሄን ማለት ነው አድርገናል ጣ ምክንያቱም በአንድ እጅ ስለሆነ ነው። ክሬማችን በዚህ መልኩ አድርገን ማለት ነው። እንግዲህ ሁሉንም ፓስታ እናደርገው። ምክንያቱም እንትን ማለት ባህር ያለው ፓስታው የመምጠጥ ባህር ያለው ማለት ነው። ሁሉንም ካደረግነው ትንሽ እናደርጋለን። እናማ በዚህ መልኩ አድርገናል ፓስታችን አሁ ሁሉንም አላደረግኩትም። ገና ክሬም ይመጣል ማለት ነው። ምክንያቱም ክሬም ትንሽ ነው ያለው። ኔ ሳየው ልሰራስን ማለት ነው። በዚህ መልኩ ምግባችን ተጠናቋል ማለት ነው። ቤተሰብ እንደዛ አድርጋችሁ ፈጣንና ቶሎ የሚደርስ ለዚህም ጣፋጭ የሆነ ምግብ ማዘጋጀት ይቻላል። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን አለን አለን የዛሬው ምግባችን እንግዲህ የምንሰራው ለየት ያለ ለየት ያለ መሽሮም አለ። በዚህ መልኩ ከትፈናል። በዚህ መልኩ ደግሞ ቀቅለናል ማለት ነው። መኮረኒያችን እና እንደዚህ እየበሰለት ከንታላቸው ማለት ነው። ሽንኩርት መጀመሪያ ረግ ያለው በነገራችን ላይ ያው ለመገሪያ አላሰብኩም ነበረ።

በኛቸው አሁን ኩሽናችን ነች ማለት ነው። ኩሽናችን በጣም ለየት ባለ መልኩ በአበባ የተዋበች ነች እና ይገርማችኋል፣ ውጫችን ራሱ እያየን ነው። እንደዚህ ምግብ የምናበስለው በጣም ደስ የሚል ቦታ ነው አካባቢያችን፣ አሜዚንግ ምግብ እና እንደዚህ ውጫችን ይሄ ነው ማለት ይቻላል። በጣም ስ ቦታውን በጣም ነው እና ቤተሰብ እዚህ ላይ ደርሳል ማለት ነው። በጣም ምግባችን እዚህ ላይ ደርሳል። ስለዚህ ክሬም እናደርጋለን ይሄን ማለት ነው አድርግናል ጣ ምክንያቱም በአንድ እጅ ስለሆነ ነው። ክሬማችን በዚህ መልኩ አድርገን ማለት ነው እንግዲህ፣ ሁሉንም ፓስታ እናደርገው። ምክንያቱም እንትን ማለት ባህር ያለው ፓስታው የመምጠጥ ባህር ያለው ማለት ነው። ሁሉንም ካደረግነው ትንሽ እናደርጋለን። እናማ በዚህ መልኩ አድርገናል። ፓስታችን ሁሉንም አላደረግኩትም። እና ክሬም ይመጣል ማለት ነው። ምክንያቱም ክሬም ትንሽ ነው ያለው የሳየው ልሰራ ስር ማለት ነው። በዚህ መልኩ ምግባችን ተጠናቋል ማለት ነው። ቤተሰብ እንደዚህ አድርጋችሁ ፈጣንና ቶሎ የሚደርስ ለዚሁም ጣፋጭ የሆነ ምግብ ማዘጋጀት ይቻላል።